ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ስለ ትልልቆቹ ክለቦች የተነገሩ የዛሬ መረጃዎችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ከዛ በተጨማሪ ደግሞ እንዲሁም ሌሎች ስፖርታዊ ጉዳዮችን በተለይ ትላንትና የተደረጉ ጨዋታዎችን ማስመልክተን የምናነሳቸው ነጥቦች የሚኖሩ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ይነት ቆዩ። በአክብሮት እጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማድረግ ይሆናል። ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። የሀገር ውስጥ መረጃን በማስቀደም እንጀምር። ሉሲዎቹ የመጨረሻ ልምምዳቸውን አድርገ ባለ ወሳኝ የአፍሪካ ዋንጫ ማጣሪያም ጨዋታ ያለባቸው የኢትዮጵያ ሴቶች ብሔራዊ ቡድን የመጨረሻ የሀገር ውስጥ ልምምዱን ማድረጉ ነው ዛሬ ይፋ የተደረገው። ብሔራዊ ቡድኑ ዛሬ ከጠዋቱ 12 ሰዓት ከ30 እስከ ቀን እስከ ጠዋቱ 2 ሰዓት ከ30 የመጨረሻ ልምምዳቸውን ነው በአበበ ቢቂላ ስቴዲየም ማድረጋቸውን እየተመለከት ነው። በዛሬው ልምምድ መርሃ ግብርም ቡድኑ የታክቲካልና የቆሙ ኳሶች አጠቃቀም ላይ ትኩረቱን በማድረግም መስራቱ ይነገራል። ቡድኑ 21 ተጫዋቾችን በመያዝ ከሰዓት በኋላም ወደ ታንዛኒያ ዳሬ ሰላም ጉዟቸውን አድርገዋል። የመጀመሪያው ጨዋታም ጥቅምት 12 2018 ዓ ም ታንዛኒያ ዳሬ ሰላም አዛም ኮምፕሌክስ ስቴዲየም 11 ሰዓት ላይ ይደረጋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት ከወዲሁ። ለኢትዮጵያ ብሔራዊ ቡድንም መልካም ውጤቱ ሁሉ እንዲገጥማቸው ነው የምንመኘው። ለኢትዮጵያ ሴቶች ብሔራዊ ቡድን ሌላኛው የአፍሪካ መረጃን እናገራችሁ። ሞሮኮ የዓለም ዋንጫ አሸናፊ ሆናለች። የሞሮኮ ከ20 ዓመት በታች ብሔራዊ ቡድን በቅርቡ ሲደረግ የነበረውን የዓለም ዋንጫን የከ20 ዓመት በታች ውድድርን ማሸነፋቸውም ተረጋግጧል። የሞሮኮ ከ20 ዓመት በታች ብሔራዊ ቡድን የአርጀንቲናቸውን በማሸነፍ ነው የ2025 የዓለም ዋንጫን አሸናፊ መሆን የቻሉት። እንግዲህ የአርጀንቲና ከ20 ዓመት በታች ብሔራዊ ቡድን ስድስት ጊዜ ይህንን ውድድር በማሸነፍ ቀዳሚ እንደሆኑ ይታወቃል። ነገር ግን በአፍሪካዊቷ ሀገር ሞሮኮ ግን በዚህ ውድድር ላይ እጇን ሰጥታለች። ሞሮኮ በፍጻሜው ውድድር ላይም የበርካታ ጊዜ ባለ ክብር የሆነችው አርጀንቲናን ሁለት ለዜሮ በሆነ ውጤት ማሸነፍ ነው የቻለችው። ሞሮኮ የሃያ ዓመት በታች የዓለም ዋንጫን ለመጀመሪያ ጊዜ ማሸነፍ ችለዋል። ውድድሩን ስድስት ጊዜ ያሸነፈችው አርጀንቲና በውድድሩ ታሪክ ለሁለተኛ ጊዜም የፍጻሜ ጨዋታን ተሸንፋለች። ከዚህ በፊት በ1983 በብራዚል ተሸንፋ እንደነበር ይታወሳል። አሁን ደግሞ በሞሮኮ ብሔራዊ ቡድን ለፍጻሜ እንግዲህ ዳርሳ የተሸነፈች ብሔራዊ ቡድን ሆናለች። ሞሮኮ ከጋና በመቀጠል የዓለም ዋንጫውን ያሸነፈች ሁለተኛዋ አፍሪካዊት ሀገር ሆናለች። ከዚህ ቀደም እንግዲህ 2009 ላይ የጋና ብሔራዊ ቡድን የዓለም ዋንጫን ከ20 ዓመት በታች ብሔራዊ ቡድን ማሸነፉ ይታወሳል። ሞሮኮ ሁለተኛዋ አፍሪካዊት ሀገር ናት፣ ይህንን ዋንጫም በማሳካት ትላንትና ሞሮኮ ሻምፒየን ሆናለች። ክለቦችን የተመለከቱ መረጃዎችን ደግሞ እንመልከት። ማንቸስተር ዩናይትድን በማስቀደም ነው የምንጀምረው። ይሄ በዚህ ክለብ የማሳለፈው የመጨረሻ ዓመቴ ሊሆን ይችላል፣ በተጨማሪም በአንፊልድ ዩናይትድን ወክዬ እያደረግኩት ደግሞ የመጨረሻ ጨዋታዬ ሊሆን ይችላል ብሏል። ትናንትናም ወሳኙን ጎል ለማንቸስተር ዩናይትድ ማስቆጠር የቻለው ሃሪ መግዋየር ነው። ይህንን ሀሳብ የሰጠው ትናንትና እንግዲህ ለቡድኑ ወሳኙን ጎል ማስቆጠሩን የምናስታውሰው ሃሪ መግዋየር በመጨረሻዎቹ ደቂቃዎች ላይ በጭንቅላት በመቅጨት ኳስና መረብን ማገናኘት ይታወሳል። ና ይሄ ምናልባት የመጨረሻ መቴ ሊሆን ይችላል በማንቸስተር ዩናይትድ ስለዚህ ደግሞ በአንፊልድ የማንቸስተር ዩናይትድን ማሊያ ለብሼ ደግሞ የተጫወትኩት የመጨረሻው ጨዋታ ሊሆን ይችላል ሲል ነው ሀሪ ማጓየር የተናገረው። ና ጎላስ ቆጥሬ ክለቤን አሸናፊ ማድረጌ ደግሞ ትልቅ ደስታንም ጭምር ፈጥሮብኛል ሲል ይናገራል ሀሪ ማጓየር ሀሪ ማግዋየር በትናንትናው ጨዋታ ለምን በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ መካተት እንዳለበት በሚገባ አሳይቷል፣ ያለው ደግሞ የቀድሞ የማንቸስተር ዩናይትድ ሌጀንድ የሆነው ወይን ማርክ ሩኒ ነው። እርሱ ለሚጫወትላቸው ቡድኖች በሙሉ እጅጉን ጠቃሚ ነው ሲልም ጭምር ይናገራል። ወይን ማርክ ሩኒም ሀሪ ማግዋየርን አስመልክቶ ሀሳቡን ሲሰጥ፣ እርሱ ያለፈበት መንገድ ምን ያክል ከባድ እንደሆነ ይገባኛል። እርሱ የሜሞች መሳለቂያ ነበር በፓርላማ ስብሰባ ላይ ጭምር ስሙ ተጠቅሶ ሲሳቅበት እንደነበር አስታውሳለሁ። ሁሉም ነገር ለእርሱ አስቸጋሪ ነበር። ሆኖም ግን ሀሪ መጓየር ሁሉንም ነገር በማለፍ ጠንካራ ሰው መሆኑን አሁን ላይ አስመስክሯል። ለእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥም መካተት ለምን እንዳለበት ያሳየበት እንቅስቃሴ ነው ትናንትና ከሊቨርፑል ጋር ያደረገው ሲል ጭምር ነው ወይን ማርክ ሩኒ ሀሳቡን የሰጠው። ጄሚ ሬድናፕ ይናገራል። በተለይ ከማንቸስተር ዩናይትድ አዳዲስ ፈራሚዎች ጋር በተያዘ ነው አንዳንድ ጉዳዮችን ያነሳው። ጄሚ ሬድናፕ የቤንጃሚን ሼስኮ ሁኔታ እስካሁን ድረስ ግልጽ አይደለም ሲል ነው የተናገረው። ጄሚ ሬድናፕ ይህንን ሀሳብ ሲናገር ማቲያስ ኩኛህና ብሪያን ኤምቤሞገን ወገን የማንቸስተር ዩናይትድ ማሊያን አጥልቀው መጫወት እንደሚገባቸው በደንብ ያሳዩበት ጨዋታ ነው ብዬ አስባለሁ ቡድኑ ይበልጥ አሁን ላይ ጠንካራ እየመሰለ እየመጣ ነው አሁንም የሚቀሩ ነገሮች እንዳሉ ግልጽ ነው ነገር ግን ብዙ አውንታዊ ነገሮችን ግን እየተመለከትኩኝ ነው ሲልም ነው ጄሚ ሬድናፕ ሃሳቡን እየሰጠም የሚገኘው ሃሪ ማግዋየር ስለ ደስታ አገላለጹም ይናገራል ስቴዲየም ውስጥ የት እንደነበርኩ ጭራሽ አላውቅም በመጀመሪያ በጉልበት መንሸራተት ፈለልኩኝ በመቀጠል ደግሞ ድንቅ የሆነውን ኳስ አመቻችቶ ወደ ሰጠኝ ብሩኖ መሄድ ነበረብኝ። በስተመጨረሻም ደግሞ በማንቸስተር ዩናይትድ ደጋፊዎች ፊትም ደስታይን ማክበር እንዳለብኝ ተሰማኝ። ስለዚህም ለእኔ ደግሞ ይሄኛው አስደናቂ ነበርና ወደዛም ሄጅ ያለው ሲልም ጭምር ነው ሐሳቡን የሰጠው። ይህንን ሐሳብ የሰጠው ሃሪ ማጓየር ትላንትና ጎል ካስቆጠረ በኋላ ያሳየውን ሰለብሬሽን በተመለከተ የተሰጠ ሀሳብ ነው። ሌላኛው ለኔ ብሪያን ኤምቤሞ በዚያ ውድድር አመት የዩናይትድ ምርጡ ተጫዋች ነው ላለው ብለዋል። ወይን ማርክ ሩኒ ነው ይህንን ሐሳብ የሰጠው ለእኔ የዩናይትድ ምርጡ ተጫዋች ብሪያን ኤምቤሞ ነው። እርሱ በሰራው ስራና በከፈለው መስዋዕትነት ልክም አልተወራለትም ሲል ጭምር ይናገራል። እውነቱን ለመናገር እርሱ ዩናይትድን ሲቀላቀል በእርሱ ላይ ጥርጣሬ ከነበራቸው ሰዎች መካከል አንደኛው ነበርኩኝ። ነገር ግን ልክ እንዳልነበርኩኝ ግን እሱ አረጋግጦልኛል ሜዳ ላይ ሲል ወይን ማርክ ሩኒም ይናገራል። ሌላኛው ከብሩኖ ጋር በተያዘ አንዳንድ ሰዎች ሀሳባቸውን ሰጥተዋል። በትናንትናው ጨዋታ ላይ ጥያቄዎች ተነስተውበታል። ነገር ግን ደግሞ በወሳኝ ሰዓት ደግሞ ወሳኙን አሲስት ማድረጉን ደግሞ እናስታውሳለን። ጎሉ እንዲቆጠር ትልቁ ምክንያት የነበረው ብሩኖ ሚጌል ፈርናንዴዝ እንደነበር ይታወሳል። በተለይ እንግዲህ ሁለተኛው የሃሪ ማጓየር ጎል ሲቆጠር አሲስት ያደረገበት መንገድ በርካቶች እንዲያደንቁት አድርጓል። በጨዋታው ላይ ያን ያክል ሚናው በትልቁ የሚታይ ነው ብለው ባያስቡም ነገር ግን በመጨረሻ ሰዓት የሰራውን ስራ ግን በርካታዎች አድንቀውታል። ከእነዚህ መካከል የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሮይኪን አንድ ሀሳብን ሰጥቷል። ከ100 ተጫዋቾች መካከል ዘጠና ዘጠኙ ቢሆኑ ኖሮ ያንን ኳሱን ያገኙት ኮንትሮል ለማድረግ ነበር የሚሞክሩት ከዛ በኋላ ምናልባት ሊያሻሙት ይሞክሩ ይሆናል እንጂ መጀመሪያ ግን ኮንትሮል እንደሚያደርጉት እርግጠኛ ነኝ። ከአንድ መቶ ሰዎች ዘጠና ዘጠኙ ተጫዋቾች ይህንን ነበር የሚያደርጉት። አንድ ሰው ብቻ ነው የተለያየ ነገርን ማድረግ የሚችለው ምክንያቱም ኳሱ ወደ እርሱ ሲመለስ በጣም ፍጥነት ነበረው። ይሄ ደግሞ ኳሱን ለመቆጣጠር እንድትሞክር እንጂ ቀጥታ እንድታሻማው እድል አይሰጥም ነበር። ብሩኖ ግን ምርጫው ቀጥታ ወደ ሳጥን ማሻማት ነው ያደረገውና ብዙ ተጫዋቾች ይህንን ነገር አያደርጉትም ነበር። ሰዓቱን የጠበቀ በጣም ግሩም አሲስት ነው ትናንትና ብሩኖ ሚጌል ፈርናንዴስ ለሃሪ ማጓየር ያደረገው ሲልም ጭምር ነው እየተናገረው። ሮይ ኪን ነው ይህንን ሀሳብ የሰጠው። ሌላኛው ከሜስ ይቅርታ፣ ከማቲያስ ኩኛ ጋር የተያዙ ሀሳቦችም እንዲሁ ይነሳሉ። ማቲያስ ኩኛ በጨዋታው ላይ በተለይ አሰልጣኝ ሩበን አሞሪም ቤንጃሚን ሸስኮ ለምን በቋሚ ያስተላለፉ ውስጥ እንዳላካተቱት ያሳየ አይነት ታታሪነትን ነው ትላንትና ያሳየው። በጨዋታው ላይ ጥሩ ነገሮችን ለማድረግ ሙከራዎችን ሲያደርግ ነበር። በተለይ ለተከላካይ መስመር ተጫዋቾችን በጣም ፈተና ሲሆንም ተመልክተናል። አለ ሩጫዎቹ በጣም ጥሩ የሚባሉ ናቸው። በዛ ላይ ደግሞ አንድ ቦታ ብቻ ያቆመው የሚጫወት አይነት ተጫዋች ካለመሆኑ ጋር በተያያዘም እንዲሁም ሞቢሊቲው በጣም ትልቅ ስለሆነ ለሊቨርፑል ተከላካዮችም ይህንን ተጫዋች በቋሚነት ለመያዝ በጣም አስቸጋሪ አድርጎባቸው እንደነበር ይገለጻል። ነገር ግን አንዳንድ የውሳኔዎቹ ላይ ግን ጥያቄዎች ይነሳሉ። መሰጠት ያለባቸው ቦታዎች ላይ እንግዲህ ወደ ጎል ሲሞክርም የተመለከትንባቸው አጋጣሚዎች አሉ። እነዚህ ነገሮች የመጡት እንግዲህ ተጫዋቹ ምናልባት ጎሎችን እስካሁን ድረስ በስምንት ጨዋታዎችን አድርጓል። በማንቸስተር ዩናይትድ ቤት እስካሁን የመጀመሪያ ጎሉን ማስቆጠር አልቻለም እና ይህንን የጎል ችግሩን ወይም ደግሞ የጎል ድርቁንም ለመቅረፍ ተደጋጋሚ ሙከራዎችን ማድረጉ በዛ ምክንያት የመጣ ነው ሲሉ በርካቶች ሀሳቦቻቸውን እየሰጡ ነው፣ እንጂ ሜዳ ላይ በጣም ታታሪነቱን እያሳየ ነው፣ ጥሩ እንቅስቃሴዎችንም እያደረገ እንደሚገኝ የሚያሳዩ ነገሮችን የተመለከትነው። ነገር ግን ተጫዋቹ ጎል አለማስቆጠሩና የመጀመሪያውን ጎል ለማግኘት በጣም በትልቁ ጉጉት ውስጥ መሆኑ ተደጋጋሚ ሙከራዎችን እንዲያደርግና ኳሶችን መሰጠት ባለባቸው ሰዓት ላይ ራሱ እንዲጠቀም ያደረገበት ምክንያት በዛ ምክንያት ነው የሚሉ መረጃዎች ናቸው በትልቁ እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ስዊድናዊው የፊት መስመር አጥቂ የሆነው ቪክተር ዮኬረሽ ወደ አርሰናል ቤት ከመጣ ጀምሮ እንግዲህ በፕሪምየር ሊጉ ላይ ማስቆጠር የቻለው የጎል ብዛት እስካሁን እንግዲህ ሶስት እንደሆነ ይታወቃል። ቅዳሜ በተደረገው የለንደን ደርቢ ጨዋታ ላይም የጎል ድርቁን ይገታበታል ተብሎ ተጠብቆ የነበረ ቢሆንም ነገር ግን የቀድሞ የአርሰናል ግብ ጠባቂ የሆነው በርነርድ ሌኖ የቪክተር ዮኬሬሽን ኳስም ሲመለስበት እንዳመሸና አስታውሳለን። ቪክተር ዮኬሬሽ ጨዋታው ላይ ከሚያሳየው ጥረት አንጻር ግን በቅርቡ ወደ ጎል አስቆጣሪነቱ ሊመለስ እንደሚችል ጭምር ነው የቀድሞ ተጫዋቾች፣ የቀድሞ እንግዲህ አሰልጣኞች ጭምር ሀሳቦቻቸውን እያጋሩ የሚገኙት። ሜዳ ላይ የሚያሳየው ታታሪነት ተጫዋች ለቡርኑ መሻሻል ምንም አይነት ጥያቄ እንደማያስነሳ ወይም ደግሞ ቡርኑን እንዳሻሻለም በግልጽ የሚያሳዩ ነገሮች ያሉ፣ ነገር ግን ሜዳ ላይ ደግሞ ከሚያሳየው ነገር አንጻር ውጭ ደግሞ አጥቂ ስለሆነ በርካቶች ጎል እንዲያስቆጥር ይጠብቋሉና ያንን ጎል የማስቆጠር መንገዱን በቅርቡ እንደሚያገኘው ነው በርካቶች የሚያምኑት። ከእነዚህ መካከል የፕሪሚየር ሊግ የምንጊዜም ከፍተኛው ግብ አስቆጣሪ የቀድሞ ኒውካስል ዩናይትድ ተጫዋች የነበረው አለን ሺረር በዚህ ጉዳይ ላይ ሀሳቡን ሰጥቷል። በቅርቡ የጎል ረሃቡን ይገታል ወደ የሚታወቅበት ግብ አስቆጣሪነት ሚነው ይመለሳል። አርሰናሎች የሚፈጥሩለት የግብ እድሎችን አኳያ ወደ ግብ አግቢነቱ በቅርቡ እንደሚመለስ ይሰማኛል። አሁን ያለው ቁጥር የመረጃያን በሚገባ ያሻሽለባል ሲልም ጭምር ነው የተናገረው። አለን ሺረር ከቪክተር ዮኬሬ ሰሞንኛ ጎል ካለማስቆጠሩ ጋር በተያያዘ የሰጠው ሀሳብ ነው። ሌላኛው ከአጥቂ መስመራቸው ጋር በተያያዘ አርሰናል ቤት አንድ ጉዳይ ይነሳል። ይህም ካይ ሃቨርትስ በቅርቡ ሊመለስ እንደሚችል የሚያሳዩ ነገሮች አሉ። በቅርቡ እንኳን ይመለሳል ተብሎ ይታሰባል። ከዛ በተጨማሪ ግን አርሰናሎች ከሚገምቱትም ጊዜ በጣም ቀደም ብሎ ወደ ሜዳ እንደሚመለስ እና አሁን በጉዳቱ ምክንያት እንግዲህ ብዙ ይርቃል ተብሎ ከሚታሰብበት ጊዜም ቀደም ብሎ ወደ ሜዳ እንደሚመለስ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙ። ተጫዋቹ ተደጋጋሚ ልምምዶችን እያደረገ ይገኛል። ወደ ሜዳ ለመመለስም በጣም ሙከራዎችን እያደረገ ነው የሚገኘው። በቅርቡም ወደ ቡድን ልምምድ ይመለሳል ተብሎ እንደሚታሰብ መረጃዎች እየወጡ ይገኛሉ። ካይ ሀቨርት ከተጠበቀው ጊዜ ቀደም ብሎም ወደ ሜዳ ሊመለስ እንደሚችል የሚያሳዩ መረጃዎች ናቸው ወጡት። ነገ በአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታ ይደረጋል። አትሌቲኮ ማድሪድ ከአርሰናል ጋር ነው ጨዋታቸውን የሚያደርጉት። በዚህ ጨዋታ ላይ እንግዲህ አትሌቲኮ ማድሪዶች የሚጠቀሙበትን የቡድን ስብስብ ይፋ አድርገዋል። ሙሶ፣ እንዲሁ ሂሜኔስ፣ ሩጌሪ፣ ኮነር ጋላገር፣ ኮኬ፣ አንቷን ግሪዝማን፣ ባሪዮስ፣ አሌክዛንደር ሶርሎት፣ አሌክስ በይነ ቲያጎ አልሜዳ፣ ካርሎስ ኦብላክ እንዲሁ ሊዮሬንቴ፣ ማርኮስ ሊዮሬንቴ፣ ክሌሜን ሌንግሌ፣ ሞሊና እንዲሁ ደግሞ ሃንኮ፣ ማርክ ፑቢል፣ ሁሊያን አልቫሬዝ፣ ጉሌርሞ ሲሞኔ፣ ዣቪ ጋላን፣ እንዲሁ ራስፓዶሪ፣ ኒኮና፣ እንዲሁ ደግሞ ሊኖርማንድ እየተካተቱ ተጫዋቾች እንደሆኑ ነው የሚያሳዩ መረጃዎች የወጡት። ነገ ከአርሰናል ጋር ጨዋታን የሚያደርገው የአትሌቲኮ ማድሪድ ስብስብ እንደሆነም ተገልጿል። ሊቨርፑልን የተመለከቱ መረጃዎችን እናጋራቸውም። አርነስሎት ስለ ሪያግራቨንበርች ጉዳት ይናገራል። ቁርጭምጭሚቱ ላይ የጉዳት ስጋት አለው። በሶስት ቀናት ውስጥም እንደገና መጫወት ስላለብን በቀጣይ የሚሆነውን ማየት አለብን ሲል ጭምር ነው የተናገረው። ሪያ ግራቨንበርች በተደረገለት የመጀመሪያ ዙር ግምገማም የጉዳቱ መጠን በውል ባይታወቅም በቁርጭምጭሚቱ ላይ ግን ጉዳት እንዳስተናገደም ዶክተሮች ተናግረዋል፣ ሲል ጭምር ነው የተናገረው አርነስሎት። ትላንትናም በጨዋታው ላይ ተቀይሮ እንደወጣም ተመልክተነዋል። ሩያ ግራቨንበርች እንግዲህ የሊቨርፑል በጣም ወሳኙ ተጫዋች እንደሆነ ይታወቃልና የዚህ ተጫዋች ጉዳት ምናልባት ሊቨርፑልን ሌላ ቀውስ ውስጥ ሊከተው እንደሚችል በርካቶች ያምናሉ። ዩናይትድን ለማሰልጠን ያልተቀበልኩት የማልፈልጋቸው ነገሮችን ስለነገሩኝ ነው ብለዋል የርገን ክሎፕ ሲናገርም ጀርመናዊው አሰልጣኝ የርገን ክሎፕ ሊቨርፑልን ከመቀላቀላቸው በፊት ማንቸስተር ዩናይትድን ለማሰልጠን ስላልተስማሙበት ምክንያት የሚናገራሉ የርገን ክሎፕ ሲናገሩ ምክንያቱም ከእነሱ ጋር በነበረኝ ንግግር የማልፈልጋቸው ነገሮችን መስማቴ ነው ብለዋል። የምፈልጋቸው ተጫዋቾችን እናመጣልሃለን ብለውኝ ነበር ያሉት የርገን ክሎፕ ንግግራቸው ይህንን እናደርጋለን ይህንን እናደርጋለን ነበር ሲሉም ይገልጻሉ። አያይዘውም የፖል ፖግባና ክሪስቲያኖ ሮናልዶን መመለስም አልፈለግኩትም፣ መመለሳቸውም አልሰራም ሲሉ ጭምር ነው የተናገሩት። በወቅቱ የማንቸስተር ዩናይትድ ሀሳብ ምርጥና ኮኮብ ተጫዋቾችን ማስፈረም ነበር። ስለ እግር ኳስ በጭራሽ አልተናገሩም ሲል ነው ዩርገን ክሎፕ የተናገረው። በዚህ ምክንያት ነው ማንቸስተር ዩናይትድን ሳላሰለጠንኩ የቀረሁት ሲል ይናገራል። ከዚህ በፊት በእንግሊዝ ውስጥ አንድን ቡድን ማሰልጠን እንደማልችልና ብመለስ እንኳን ለሊቨርፑል ብቻ እንደሆነ ተናግሬ ነበር። እናም ይሄ ቃሌ አሁንም እንደተጠበቀ ነው። እውነቱን ለመናገር አሁን በማደርገው ነገር በጣም ደስተኛ ነኝ። አሰልጣኝነት አይናፍቀኝም፣ ምክንያቱም አሁንም እያሰለጠንኩ ነው። ነገር ግን በተለየ መንገድ ነው። ለሁለት ወይም ደግሞ ሶስት ሰዓታት በዝናብ ውስጥ ቆሜ ወይም በሳምንታት ሶስት ጋዜጣዊ መግለጫዎችን ሄጄ 12 ቃለ መጠይቆችን ማድረግ አይናፍቀኝም። የመልበሻ ክፍልም አይናፍቀኝም። ከሺ በላይ ጨዋታዎችን ስላሰለጠንኩኝ በመልበሻ ክፍል ብዙ ጊዜ አሳልፌ ያለሁ። ስለዚህ መልበሻ ክፍል ምንም የሚወደው ነገር ቢቀመጥ የበለጠ ቆንጆ ሆኖ ጥሩ መዓዛ ቢኖረው፣ እዚያ መሞት አልፈልግም ሲልም ጭምር የተናገረው የዩርገን ክሎፕ ክሎፕ የሊቨርፑል አሰልጣኝ ከመሆኑ በፊትም እንግዲህ ጥያቄዎች ቀርበውለት እንደነበር ይናገራል። ከተለያዩ ክለቦችም ጥያቄዎች ቀርበለት እንደነበር የሚያሳዩ መረጃዎች ነው የወጡት። ነገር ግን እሱ ሊቨርፑልን ብቻ ማሰልጠን እንደሚፈልግ ነው የተናገረው። ቸልሲን የተመለከቱ መረጃዎችን እናንሳ። የቸልሲ ቀጣይ መርሃ ግብሮችን እንመልከት። በቀጣይ ከሰንደርላንድ ጋር ነው በስታንፈርድ ብሪጅ ጨዋታቸውን የሚያደርጉት። በሊጉ ፈታኝ ሆኖ የመጣም አዲስ አዳጊ ክለብ እንደሆነ ይታወቃል። ብዙ የሊግ ክለቦችንም ፈትኗል። በነጥብም ከ ቼልሲ እኩል 14 ነጥብ ነው ያላቸው። ቀላል የሚባል ጨዋታ ይሆናል ተብሎ አይጠበቅም። ቀጣዩ ደግሞ ከሰንደርላንድ ጨዋታ ቀጥሎ ደግሞ ከሜዳ ውጪ ወደ ቶተንሃም ሆትስፐርስ ስቴዲየም ሄደው ከቶትንሃም ጋር የሚያደርጉት ጨዋታ ነው። በወረዳ አቋም ላይ ቢሆንም ቶተንሃምን ማሸነፍ ግን እንግዲህ የሚችል ክለብ እንደሆነም በርካቶች ያነሳሉ። ነገር ግን ዘንድሮ በአዲስ አሰልጣኝና ብዙ አዳዲስ ተጫዋቾችን ስላስፈረሙ ቶትንሃም በጣም ጠንካራ ቡድን ይመስላል ዘንድሮ ከሜዳ ውጪም በመሆኑ እንዲሁ ደግሞ በሌሎችም ጨዋታዎች ላይ ደግሞ ጥሩ ነገሮችን ሲያሳዩ ስለነበር ቶተንሃም በጣም ለቸልሲ ከባድ ጨዋታ ሊያደርግበት እንደሚችል በርካቶች ያምናሉ። ሌላኛው በስታንፎርድ ብርጅ ከወልቨስ ጋር የሚደረገው ጨዋታ ነው። ከዚያ ቀጥሎ የሚመጣው በዘንድሮ አመት ከሀያኛ ደረጃ ለቀው እንግዲህ አልወጡም። ሀያኛ ደረጃ ላይ ነው የሚገኙት ወልቨርሃምተን ወንደረርሶች ሁሉም አዲስ አዳጊም ትልቅም መካከለኛም ክለብ እንግዲህ እያሸነፋቸው ነው የሚገኘው ዘንድሮ። ነገር ግን ደግሞ የውጤት ቀውስ ውስጥ ስለሆነ ነጥብ ለማግኘት በጣም በትልቁ ይፈትናሉ ተብሎ ይጠበቃል። ጨዋታው በስታንፈርድ ብሪጅ በመሆኑ ግን የማሸነፍ እድል ለቼልሲ ይሰጣቸዋል ተብሎ ይታሰባል። ከዛ በመቀጠል የሚመጣው ከበርንላይ ጋር የሚደረገው ከሜዳ ውጪ ጨዋታ ነው። እንደ ሰንደርላንድ ሁሉ ተጫዋቾችን በጥሩ ሁኔታ ሰብስበዋል። ነገር ግን አሪ ፎርም ላይ የሚባል ደረጃ ላይ አይደሉም። ቢሆንም ግን ከሜዳ ውጭ የሚደረግ ጨዋታ እንደመሆኑ ከባድ ነው የሚሆነው። በሊጉ ቀላል የሚባል ተጋጣሚም የለም። እንግዲህ ለቼልሲ እንዳልኳችሁ በቀጣይ ከሰንደርላንድ፣ ከበርንሌይ፣ ከወልቭስ እና ከቶትናም ሆትስፐርስ ጋር ነው ጨዋታቸውን እንደሚያደርጉ የሚታወቀው። በዛ መሀል ግን የአውሮፓ ቻምፒየንስ ሊግ ጨዋታንም እንደሚያደርጉ ይታወቃል። አለን ሺረር ይናገራል። ኤንዞ ማሬስካ ቡድኑን ለማጠናከር ከእረፍት መልስ ጄሚ ባይኖ ጊቲየንስን ሞይስ ካሴዶን ብቻ ሳይሆን ሌሎችንም ተጫዋቾች አስገብቷል። ማርክ ጉዩን አስገብቷል። ዣው ፔድሮ 10 ቁጥር እየተጫወተ ነበር። ማርክ ጉዩ የፊት መስመር አጥቂ ሆኖ ከኳስ ጋር ከኳስ ውጪም ሲሯሯጥ እንደነበር በርካቶች ይመሰክራሉ። የቀድሞ የሲቲ አካዳሚ አሰልጣኝ የነበረው ብሪያን መርፊ ይናገራል። አሁን ካርዲፍን እያሰለጠነ ነው የሚገኘው። ፓልመር ምንም ቅሬታ ሳይኖረው በተባለ ቦታ በመጫወቱ ደስተኛ ነበር በአካዳሚ ውስጥ ብዙ ጎበዝ ተጫዋቾች ነበሩ፣ ነገር ግን ኮል ፓልመር ብዙ ክህሎቶች ነበሩ። ከየትኛውም ቦታ ጎል ማስቆጠርና ጨዋታውን በሱ ላይ እንዲሆንም መቀየር ይችላል ሲልም ጭምር ነው የተናገረው። ብሪያን መርፍ ይቀጥልና ብዙ የአካዳሚ ልጆች አስገራሚ እግሮች ያሏቸው ኳስ መምታት ይችላሉ፣ ድሪብል አድርገው ማለፍም ይችላሉ፣ እንዲሁም የጨዋታ ቴክኒክም አላቸው። ነገር ግን ኮል ፓልመር የአእምሮ አስተሳሰቡና ቦታ የሚያዝን ባሌውም ወይም ግንዛቤው ምርጥ ነው። ሁልጊዜም ብልሃትም ያላቸው ሩጫዎችን ያደርጋል። ከሱ ጋር በመስራቴም በጣም ደስተኛ ነኝ ሲልም ጭምር የተናገረው። እንደዛ አትሌቲክስ ዘገባ ከሆነ ከሊቨርፑል ጨዋታ አንድ ቀን በፊት ማርክ ጉዩ በውድድር አመቱ ጨዋታዎችን እየተጫወተ ባለመሆኑና የጨዋታ ጊዜ ለማግኘት ማረጋገጥ ያለበት ነገር እንዳለ ለማወቀም ኤንዞ ማሬስካን አነጋግሮት ነገ ነበር። ሁኔታውን የሚያውቁ ምንጮች የሁለቱ ንግግር በአሪፍ ሁኔታ እንደተደረገ ገልጸዋል። ማሬስካ ጉዩ ከቀድሞ በቼልሲ የነበረ ተጫዋች ስለሆነ ያቀረበለትን ሀሳብና የጨዋታ ጉጉቱን ተረድቷል። ማሬስካ ጨምሮም ትሬኒንግ በደንብ የሚሰራ ከሆነ ጉዩ የጨዋታ ድል እንደሚያገኝ ነግሮታል ነው የሚለው መረጃው። ከዛ ንግግር በኋላ ጉዩ የሊቨርፑልና የፎረስት ጨዋታ ላይ ደቂቃዎችን ማግኘት መቻሉን የምናስታውሰው ጉዳይ ነው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። የማድሪድና የዩቬንቱስ ጨዋታ በአውሮፓ ቻምፒየንስ ሊግ እንደሚደረግ ይታወቃል። ሪያል ማድሪድና ዩቬንቱስ የፊታችን ረቡዕ የሚደረግ ተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታን የሚመሩት ዳኛ ይፋ ተደርገዋል። በዚህ መሰረትም ጨዋታውን ስሎቬኒያዊው የአርባ ሁለት አመቱ ዳኛ ቪላስኮ ቪንቺክ በመሃል ዳኝነት እንደሚመሩት የተረጋገጠው ዋና ዳኛው የሪያል ማድሪድ የቻምፒየንስ ሊግ ጨዋታን ለሶስተኛ ጊዜ ሲመሩ ከዚህ በፊት በመሩት ጨዋታ ማድሪድ በአንዱ ተሸንፎ አንዱ ደግሞ አሸንፏል። ማድሪድም ቦሪሲያ ዶርትመንድን አሸንፎ ሻምፒየን የሆነበት የቻምፒየንስ ሊግ ፍጻሜንም እኚሁ ዳኛ መምረታቸው የሚታወስ ነው። በቀጣይ ከዩቬንቱስ እና ከባርሴሎና ጋር ከባድ ጨዋታ አለባችሁ እንዴት ታየዋለ ተብሎ አልቫሮ ፈርናንደስ ካሬራስ ጥያቄ ቆርበሎት ነበር ወደ ሳንቲያጎ ቤርናቢው ለመመለስ በጉጉት እየጠባበቅኩ ነው እኛ ደጋፊዎች ሁልጊዜም ከኛ ጋር መሆናቸውን እናውቃለን ሲልም ጭምር ነው የተናገረው ቲቦ ክርቱዋ ደህና ነው ብዬ አስባለው ዳቪድ አላባን በተመለከተ እሱ ጉዳት አጋጥሞታል እናም እሱን ለመቀየር የተገደድንበት ምክንያቱም ተጨማሪ አደጋ መውሰድ አልፈለግንም ነበር። የጉዳቱን መጠን ለማወቅም በቀጣይ በጥልቀት እንገመግመዋለን ሲል ሻቪ አሎንዞ ይናገራል። ቲቦ ኩርቱዋ በቀጣይ ሳምንት ለሚከናወነው የኤል ክላሲኮ ጨዋታም ዝግጁ ይሆናል ተብሏል። እንዲሁ በዛ ጨዋታ ላይም ይሰለፋል ተብሎ እንደሚታሰብ ነው መረጃዎች የወጡት ትላንትና ምሽት አስተላለፋቸው። እንግዲህ ለቀጣይ ሳምንትም ኤል ክላሲኮ ምናልባት ፍንጭ የሰጠ እንደሆነ በርካቶች እያመኑ ይገኛሉ በተለይ የስፔኑ ሚዲያ ዲያርዮ አስ የተባለው የመረጃ ምንጭ እንደተናገረው ከሆነ በቀጣይ ሳምንት ኤል ክላሲኮ ላይ ይህንን አስተላልፍ ይዘው ሊገቡ እንደሚችሉ ይነገራል። በግራ በኩል ቪኒ ጁኒየርን በቋሚ አስተላለፍ ውስጥ ያካትቱታል ተብሎ ይታሰባል። አርዳ ጉሌር ደግሞ መሀል ሜዳው ላይ በቋሚነት ይሰለፋል። በተጨማሪም ጁድ ቤሊንጋም ከፍራንኮ ማስታንቱ ነው ይልቅ በቋሚ አስተላለፍ ውስጥ የሚኖርበት እድል ሰፊ ነው ተብሎ እንደሚታሰብ ነው ዲያሪዮ አስ መረጃውን ያጋራው። በትላንትናው ምሽቱ ጨዋታ ላይ ዮሃን አይሊዮስ የተባለ የሄታፊ ተጫዋች ተቀይሮ ከገባ በኋላ የሄታፊን የአጫወት እቅድ ያበላቸው ቪኒ ጁኒየር እንዲህ ሲለው ተሰምቷል። ለዚህ ኮነው ሁሉም ሰው የሚጠላ ለዚህ ነው አውቀው እስኪ ከቡድን ጓደኞቹ ተማሪ ያለው ሲሆን በመሀልም ኤደር ሚሊታው ተጫዋቹን ከቪኒሲየስ ለማራቅም እየሞከረ ባለበት ሰዓት ኤምባፔ መጥቶ ቁጣ በተሞላበት ስሜትም እንደተነጋገሩ ጭምር የሚያሳዩ ዘገባዎችን ነው ዲያርዮ አስ ከትላንትናው ጨዋታ ጋር በተያያዘም ንግግሮቹን ወደ ተመልካቾች ያደረሰው የባቫያኖቹ ስፖርቲንግ ዳይሬክተር ክሪስቶፈር ፍሬድ ከሃሪ ኬን የባየር ሚኒክ ቆይታ ጋርም አስቴታቸውን ሰጥተዋል። እናም ደግሞ ሃሪኬን አንድ ላይ መስራትና መቀጠል እንፈልጋለን ብለዋል። ሃሪኬን ኮንትራቱ በቅርቡ ሲጠናቀቅም ኮንትራቱን ለማደሰም ተጨማሪ ጥቂት ዓመታትም በክለቡ ይቆያል ብዬ አስባለሁ ሲሉን የተናገሩት ሃሪኬን እንደሚታወቀው በባየር ሚኒክ ቤት በዚህኛው የውድድር ዓመት ድንቅ የሚባል አጀማመርን ማድረግ የቻለ ሲሆን ገና ከወዲሁ 18 ጎሎችን በአስር ጨዋታዎች ማስቆጠር የቻለ ሲሆን ሶስት ለግብ የሆኑ ኳሶችንም ማመቻቸት ችሏል። ሃሪኬን የቀድሞ ቡድኑ ቶትናም ሆትስፐርስ ክረምት ላይ ለመመለስ ይፈልጋል የሚል መረጃ እየወጣ የሚገኝ ቢሆንም የሃሪኬን ፍላጎት ግን እስካሁን ምን እንደሆነም ሊታወቅ አልቻለም። የስፔኑ ኃያል ቡድን ባርሴሎናም ቢሆን ሃሪኬንን ክረምት ላይ የሮበርት ሌቫንዶስኪ ምትክ ለማድረግም ማምጣት እንደሚፈልጉ ከጀርመን የሚወጡ የመረጃ ምንጮች ቢጠቁሙም ባየር ሚኒክ ሃሪኬንን በአዲስ ኮንትራትም በዛው በጀርመን ሊያቆዩት እንደሚፈልጉ ነው መረጃዎች የወጡት። ኖቲንግሃም ፎረስት አሰልጣኝ ሊሾም ነው። አሰልጣኝ አንጌ ፖስት ኮግሉን ያሰናበተው ኖቲንግሃም ፎረስት አዲስ አሰልጣኝ በኃላፊነት ለመሾምም ተቃርቧል። ኖቲንግሃም ፎረስት አሰልጣኝ ሾን ዳይችን በአሰልጣኝነት ለመሾምም ከስምምነት መድረሳቸው ነው ይፋ የተደረገው። አሰልጣኝ ክለቡ እንግዲህ በዩሮፓ ሊግም ከፖርቶ ጋር በሚያደርጋቸው ጨዋታ ላይ ስራቸውን ይጀምራሉ ተብሎ እንደሚጠበቅ ነው የተነገረው። የ54 ዓመቱ አሰልጣኝ በኖቲንጋም የረጅም ጊዜ ኮንትራት እንደሚሰጣቸውም ነው ዘ አትሌቲክ የተባለው የመረጃ ምንጭ እየገለጸ የሚገኘው። ትላንትና በርከት ያሉ ጨዋታዎች እንዲሁ ከትላንትና በስቲያም በአውሮፓ ታላላቅ ሊጎች ሲደረጉ እንደነበር እናስታውሳለን። ያሉትን አንዳንድ ቁጥራዊ መረጃዎች ደግሞ እንመልከት የተወዳጁ እንግሊዝ ፕሪሚየር ሊግ አሁን ላይ ጅማሮን ካደረገም ስምንት ሳምንታትን እንደተጓዘም የሚታወቅ ጉዳይ ነው ትልልቅ ፉክክሮችን ከወዲሁ እየተመለከትን እንገኛለን በደረጃ ሰንጠረጁ ላይ በጣም ትልልቅ ለውጦች ይኖራሉ በየሳምንቱ እንግዲህ ጨዋታዎች ሲደረጉ የነጥብ መጠጋጋቶች በጣም ከመኖራቸው ጋር የተያዘ እንግዲህ በጣም በቅርርብ ላይ ስለሆኑ አንድ ጨዋታን ማሸነፍና መሸነፍ ትልቅ ለውጦችን እንደሚያመጣ እየተመለከትን ነው በአምስተኛው ሳምንት ሊቨርፑል ሁሉንም ጨዋታዎች ያሸነፈ ቡድን ነበር። በዚህም ደግሞ 15 ነጥቦችን በመሰብሰብም አንደኛ ደረጃ ላይ ተቀምጦ ሊጉን ሲመራ እንደነበር እናስታውሳለን። ያለፉትን ሶስት ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ግን መሸነፉን ተከትሎ እዛው 15 ነጥብ ላይ ቀርቶ ሶስተኛ ደረጃ ላይ እንዲቀመጥም አሁን ላስገድዶታል ከሊጉ መሪም አርሰናል በአራት ነጥቦች እንዲርቅም የተገደደበትን አጋጣሚ ነው እየተመለከትን የምንገኘው ልክ ነው። ገና ቀሪ በርከት ያሉ ጨዋታዎች ሰላሳ ሳምንታት ይቀራሉ የተወዳጁ እንግሊዝ ፕሪምየር ሊግ ላይና፣ ገና ከወዲሁ ትልቅ ፉክክርን ልንመለከት የምንችልበት እድል ይኖራል ተብሎ ይታሰባል። ስምንት ሳምንታትን በተጓዘው የተወዳጁ እንግሊዝ ፕሪምየር ሊግ ግን አርሰናል ስድስቱን በማሸነፍ አንድ ጨዋታ አቻ በመውጣትና አንድ ጨዋታ በመሸነፍ በአጠቃላይ 19 ነጥቦችን በመሰብሰብ አንደኛ ደረጃ ላይ የተቀመጠ ቡድን ነው። ማንቸስተር ሲቲ ባደረጋቸው ስምንት ጨዋታዎች አምስቱን አሸንፎ አንዱን አቻ ወጥቶ ሁለቱን ተሸንፎ በአጠቃላይ 16 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ የተቀመጠ ቡድን ሆኗል። ሊቨርፑል ስምንት ጨዋታዎችን አድርጎ አምስቱን አሸንፎ ሶስቱን ተሸንፎ 15 ነጥቦችን ሰብስቦ ሶስተኛ ደረጃ ላይ ተቀምጠዋል። ቦርንመስ ስምንት ጨዋታዎችን አድርጎ አራቱን አሸንፎ ሶስቱን በአቻ ውጤት አጠናቆ አንዱን ደግሞ ተሸንፎ በ15 ነጥቦች በተመሳሳይ ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ሌላኛው ቸልሲ ነው። ቸልሲ እንግዲህ አሁንም ስምንት ጨዋታዎችን ያደርገው አራቱን አሸንፎ ሁለት ተሸንፎ ሁለት አቻ ወጥቶ በ14 ነጥቦች አምስተኛ ነው። ስድስተኛ ደረጃ ላይ የተቀመጠው ቶትንሃም፣ ሰባተኛ ደረጃ ላይ የተቀመጠው ሰንደርላንድ፣ እነዚህም ተመሳሳይ 14 ነጥቦች ያላቸው። ክሪስታል ፓላስ ስምንተኛ ነው። ማንቸስተር ዩናይትድ ዘጠነኛ ደረጃ ላይ የተቀመጠው፣ እነዚህ ቡድኖች ደግሞ እኩል 13 ነጥቦችን የሰበሰቡ ቡድኖች ናቸው። ማንቸስተር ዩናይትድ ያለፉትን ሁለት ጨዋታዎች በተከታታይ ማሸነፍ የቻሉበትን አጋጣሚ ተመልክተናል። በቀጣይ ሳምንት ደግሞ ከብራይተን ኤንድ ሆቭ አልቢየን ጋር ይጫወታሉ። ከፋቢያን ሆርዝሌር ቡድን ጋር በሜዳቸው ኦልድ ትራፎርድ ጨዋታቸውን ያደርጋሉ። ይህ ጨዋታ ወሳኝ ይሆናል ተብሎ ይጠበቃል። ተከታትለውን የተቀመጡት ዘጠነኛ ማንቸስተር ዩናይትድ፣ በአንጻሩ አስረኛ ደረጃ ላይ ብራይተን ተቀምጠዋል። ና በቀጣዩ ሳምንት የሚያደርጉት ጨዋታ በትልቅ ጉጉት ይደረጋል ተብሎ የሚታሰብ ጨዋታ ነው። ሌላኛው አስቶን ቪላ ባለፉት ጨዋታዎች ላይ በተከታታይ ድሎችን እያመጣ ነው። አጀማመራቸው ጥሩ የሚባል አልነበረም። ነገር ግን ባለፉት ሶስት ጨዋታዎች የአሰልጣኝ ኡናይ ኤምሪ ቡድን ሶስቱንም ማሸነፍ ችሏል። ካለፉት አምስት ጨዋታዎች ደግሞ አንድም ጨዋታ አልተሸነፈም። በዚህም ወደ 11ኛ ደረጃ ከፍ ብለዋል። ወራጅ ቀጥና የተቀመጡባቸው ጊዜያቶች ነበሩ። አሁን በ12 ነጥቦች 11ኛ ደረጃ ላይ የተቀመጠበትን ውጤት ነው ያስመዘገበው። ኒውካስል ዩናይትድ 13ኛ ደረጃ ላይ ተቀምጧል። በአጠቃላይ የወራጅ ቀጠና ላይ የሚገኙት ኖቲንግሃም ፎረስት ወደ ወራጅ ቀጠናው መግባቱ ተረጋግጧል። በተለይ ኑኖ ስፔንቶ ሳንቶን ካሰናበተ በኋላ ጥሩ ነገሮች የቀኑት አይመስልም። አሰልጣኝ አንጌ ፖስት ኮግሉንም ቀጥሮ አሰናብተዋል። ከስምንት ጨዋታዎች ማሸነፍ የቻሉት አንዱን ብቻ ነው። አምስቱን ተሸንፈው ሁለቱን በአቻ ውጤት በማጠናቀቅም እንግዲህ አሁን ወራጅ ቀጠና 18ኛ ደረጃ ላይ ተቀምጠዋል በአምስት ነጥቦች። ዌስትሃም ዩናይትድ አራት ነጥቦችን ነው መሰብሰብ የቻለው። ዛሬ ግን አንድ ተስተካካይ መርሃ ግብር አለው ከብሬንትፈርድ ጋር የሚደረግ ጨዋታ። ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ሰባት ማድረስ የሚችልበት እድልም ይኖረዋል ተብሎም ይታሰባል። እንደዛም ይሆን ከሆነ ደግሞ ኖቲንግሃም ፎረስት ወደ 19ኛ ደረጃ የሚገባበት እድል ይኖረባል። ወልቨርሃምተን ወንደረስ በሁለት ነጥቦች የመጨረሻው 20ኛ ደረጃ ላይ የተቀመጠ ቡድን ሆኗል። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የማንቸስተር ሲቲ ዋጥቂ ኤርሊንግ ብረውት ሃላንድ ነው። አስራ አንድ ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱን እየመራ ነው። የቦርነመዝ አንቷን ሴሜኒዮ ስድስት ግቦችን በማስቆጠር ሁለተኛ ነው። ዣን ፊሊፕ ማቴታ ከክሪስታል ፓላስ በአምስት ግቦች ሶስተኛ ሲሆን፣ ዳኒ ዌልቤክ ከብራይተንን ሆቫልቢየን ኢጎር ቲየጎ ከብሬንትፈርድ፣ ጄደን አንቶኒ ከበርንሌ እና ኒክ ቮልትማደ ከኒውካስል ዩናይትድ አራት አራት ግቦችን በማስቆጠር እነዚህ ተከታትለው የተቀመጡ ተጫዋቾች ናቸው። በተለይ አዲሱ ፈራሚ ኒክ ቮልትማደ ለኒውካስል ዩናይትድ ጎሎችን እያስቆጠረ ይገኛል። አራት ጎሎችን የማስቆጥሮ የከፍተኛ ግብ አስቆጣሪነቱን ከሚመሩት ተርታ ተመድበዋል። የአሲስቱን ደረጃ እየመሩት የሚገኙት ሁለት ተጫዋቾች ናቸው፤ የኤቨርተኑ ጃክ ግሪሊሽ፣ እንዲሁ ደግሞ የቶተንሃም ሆትስፐርሱ ሙሐመድ ኩዱስ። እነዚህ አራት አራት አሲስቶችን በማድረግ በአንደኛ ደረጃ ላይ ተቀምጠዋል። አንቷን ሴሜኒዮ ከቦርንመስ፣ ዳንኤል ሙኖስ ከክሪስተል ፓላስ፣ ኤልሃጂ ማሊክ ዲዮፍ ከዌስትሃም ዩናይትድ፣ ግራኒት ዣካ ከሰንደርላንድ፣ ጀረሚ ዶኩ ከማንቸስተር ሲቲ እና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 በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ከልብ አድርጌ ነው የማመሰግነው። ፏርባሮ የዛሬውን ፕሮግራም እየመራው ቆይታን ያደረኩኝ፣ በነገው ጠዋት ፕሮግራማችን በድጋሚ እንገናኛለን። መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።